ይኸው ብዙም ለመቀረጥ አልተመቸኝም ማለት ነው እና፣ እንደዚህ ብዬ ወሬ ብቻ አስገባላችሁ። እንዴት ናችሁ? ወይ ደህና ናችሁ? ወይ ሰብስክራይብ አድርጉኝ በመጀመሪያ ማለት ነው። እኔ የሳቅ ያክስት ልጅ ነኝ እና እስከዛሬ እሱን ብዬው ነበር ስለቅቄያችሁ የነበረው አሁን ግን በራሴ በራሴ ልመጣ ነው ማለት ነው እና የምመጣው በራሴ አይዲያ ነው የምመጣው። ሰብስክራይብ አድርጉኝ ሁላችሁም ብለምላችሁ እና ሰብስክራይብ አድርገውኝ ማለት ነው። መመ በነገራችን ላይ ለካሜራ መጀመሪያ ነው እና ካሜራ አልቆንደት ትነውይ አልቆማ ማለት ነው። በእጄ ነበረ የያዝኩት በየያዝኩት ስለዚህ፣ ግን ሊቆምልኝ አልቻለም ማለት ነው እና የፈለኩት ሰብስክራይብ እያደረጋችሁ ወሬ እንትን የጀመሩላችሁ ተፈለጋችሁ ማለት እንደነገርኳቸው እንግዲህ የኢሳቅ ያክስት ልጅ ነው ብያችኋለሁ ወይ የእሱን ቪዲዮ ነበር ስለቄ ከረምኩት። አሁን ግን በራሴ መምጣት እንዳለብኝ አመንኩኝ ማለት ነው። እና ሰብስክራይብ እያደረጋችሁ ሁላችሁም ማለት ነው ሰብስክራይብ አድርጉ። ስለሱ ደግሞ ማወቅ ከፈለጋችሁ እንግዲህ ኢትዮጵያ ስሄድ እንገናኛለን ማለት ነው። ተገናኝተን ማንነታችንን ማየት ምን ላይ ይሆናል ማለት ነው። ዛተካቢ አዲስ ነኝ። በነገራችን ላይ የመጀመሪያ ጊዜ ቪዲዮ ስቀረት ማለት ነው ቪዲዮ በደንብ ሆ ያመጣል ማለት ነው። በደንብ ኮሚንት ተጻፍ፣ ሰብስክራይብ አድርጎኝ ጋር ደግሞ መገናኘት ነው ያለሁት። በነገራችን ላይ ነው ትዝ አሃ ቤት መስላችኋለሁ፣ ስለታይ ቤት መስላችኋለሁ። ስለዚህ ያለሁት መደምቀው ማለት ነው ነ ያሉት የመደምቀው ነው። የምንገናኝበት ጊዜ ብዙም አይደለም እና ስንገናኝ ምናምን አብረን ድረስ አላችኋለን። ላኪን እስከዛ ግን የሚዲያ ሰው መሆን ስለመፈልግ በራሴ አይዲያ እንደውም ብመጣ ብዙ ሰው ተቀባይነት ስለማይኖረው የእሱን ቪዲዮ እይጫፉ ነው ያለሁት ማለት ነው። አሁን በኋላ ግን በራሴ ቪዲዮ እመጣለሁ። እናንተም ሰብስክራይብ አድርጎኝ፣ በተለይ ደግሞ አሁን ለራሱ ማለት ዝም ብዬ ከመሬት ተነስቼ ነው ቪዲዮ የጀመርኩላቸው እንጂ ዝም የቪዲዮ የመቀረጡ እንትኑ አልነበረኝም ማለት ነው። እና ይህን ለማለት ያክል ነው። ሰብስክራይብ እያደረጋችሁ ጠብቁኝ፣ ምድርቶች ማለት ነው። እና ካሜራውን ልቆምልኝ አልቻለም። እንደ እንዴት ነው ካሜራ ማየት ያስፈልገኛል ማለት ነው። አላውቅም፣ እንዴት እንደምቀርጸው ራሱ አላውቅም። የመጀመሪያ ጊዜ ስለሆነ መሰለኝ እንዲ ይዞራል፣ እንዲ ይዞራል፣ እንዲህ ይገለበጣል። እና አንዲ አስገዴ ውስጥ አድርጌ፣ ዛማድ የሆነ ቦታ ላይ አድርጌ መቀረጥ እንዳለብኝ ነው የተሰማኝ ማለት ነው። አሁን ግን እኔ በእጄ ይዤው ነው ራቅ አድርጌ በእጅ ይዤው ነው ማለት ነው። መያየው ደግሞ እንዲህ አልቆነፍኩትም ወደ ላይ ነው የቆነፍኩት። ነው አስተካክላለሁ ማለት ነው ድረስ እኛ ግዴታ በቃ ድራማ ምናምን ፕራንክ አድርግላቸዋለሁ። ብዙ ፕራንክ የማደርጋቸው ጓደኞች አሉኝ። ብዙ አይዲዎች አሉ፣ ጠብቁ። ከአስር ቀን በኋላ ማለት ነው። አሁን ለምሳሌ አረፋ እየደረሰ ነው። የአረፋ ጊዜ መሰባሰባችን አይቀርም። የዚያን ጊዜ እያንዳንዱስ አስለቅስላቸዋለሁ። ፕራንክ አድርግ የምትሉ ይሆን? ፕራንክ አድርጋለሁ። ፕራንክ አድርግ የምትሉ ይሆን? ፕራንክ አድርጋለሁ ወይ ሌላ አይዲያ ብትወጡኝ ደሞ አይዲያ ሌላ አመጣለሁ። አንቀሽ የምትሉ ከሆነ አለቅሳለሁ። አዎ፣ እና ከምር አላለቅስ እንዴ? ይቱ ለምን ሲባል አላለቅስ። በነገራችን ላይ እንዴ አልኳቸው። እነሱ እኮ እያለቃቀሱ ኢትዮጵያ ያሉት እኮ እያለቃቀሱ ምናምን ነው ቪዲዮ የሚታይላቸው እና ብዙ ጊዜ የምን ያቆሙሽ እንግዲህ፣ ለኛም ለምን ያቆሙሽ ማበረታቱ ማለት ነው። ይሄ ለማሰክለው

ብዙ ጊዜ ያለሁበትም የካሜራው ምሳሌ ጥራት እንዳይመስላችሁ ግን ካለሁበት አንጻር ነው ብዬ አስባለሁ እና አሁን ይሄው እጄ አንድ እጄ ማለት ነዝሯል ስለዚህ ሰብስክራይብ እያደረጋችሁ በሌላ ቪዲዮ ስለምንገናኝ ድረስ በሌላ ደስ በመንገና ድረስ ከፈለጋችሁ ደግሞ ኢትዮ ዲሽ ኢሳቁን አምጭልኝ ሚመት ከ አመጣላችኋለሁ። አበረታቶ ነገራችሁ ላይ ሰብስክራይብ አድርጉት፣ ሰብስክራይብ አድርጉኝ። መቶ ሺህ አስገቡት ፈልገ ነው፣ መቶ ሺህ አስገቡት እሱን ማለት ነው። መቶ ሺህ ስታስገቡት እኔ ኬክ ቆርስበታለሁ እዚህ ላይ ማለት ነው፣ በዚህ ዩቱብ ላይ ይስሀቅን በዚህ ዩቱብ ላይ እናንተ እዛ መቶ ሺህ ሰብስክራይብ ካደረጋችሁ፣ አሁኑ እንዳያችሁ ሰብስክራይብ አድርጉት። ዩቲዩብን ማለት ነው። ስለዚህ ሰብስክራይባ ደግሞ መቶ ሺ የምታስገብ ከሆነ እኔ እዚህ ኬክ ይቆርስለታለሁ። እኔ እዚህ ያበደ ኬክ እንደውም ማለት ነው ሞያዬን አሳይቻችሁ የልደት ኬክ የመሰለ ሰርቼ እኔ ብዙ ጊዜ ታዩራ ለእናንተ ስሰራ አሳይቻችሁ ማለት ነው እንጂ ገዝቼ እንኳን አይደለም። ሞያዬን ፈትናችሁ አይታችሁ ያበደ የልደት ኬክ የመሰለ ኮንግራ መቶ ሺህ ሰብስክራይብ ብዬ እኔ ሰንቺ አቅርብላችኋለሁ ማለት ነው፣ ለእናንተ ማለት ነው። እናንተ ግን ይህንን ቪዲዮ ላይ አስታውሱ። አሁን ግን የሰማችሁ ከሆነ አስታውሱ። መቶ ሺህ ሲገባ ኬክ ቆርሳለሁ። የታለ ኬኩ በሉዊ ማለት ነው እና እቆርስለታለሁ። ብደም ለመቆርስለት ወይኔ እጄ ወይኔ እጄ! ይሄ ምንድነው የሚባለው እዚህ ላይ ይሄ አይጣችን ነው የሚባለው። አላውቅም ብቻ እሱ ጋር በጣም እያመመኝ ነው። አንድ እየ ስልክ መያዝ አልቻለም ማለት ነውእና ለመጀመሪያ ጊዜ ስለሆነው ለማንኛውም ረጅሙን እስታንድ እገዛለሁኝ ረጅሙን ማለት ነው። በጣም ትልቁን እስታንድ ወይም ደግሞ ቁጭ ርጌ የምትሰራበትን እስታንድ እገዛለሁኝ ማለት ነው። አሁን ግን በእጄ ስለያስኩት ነው እንደዚህ ድክክም የሚያደርገኝም እንደ የሚለውም ማለት ነው እንደኔ እንደራሴ እነ ለማለሴክ ለውደቶች አስታውስ የኬኩን ነገር እንዳደረሱ አበላችኋለሁ ማለት ነው። ገዝቼ ሰርቼ አቀራጥም ገዝቼ ሰርቼ ኬክ አበላችኋለሁ ማለት ነው። የማን አንድ መቶ ሺህ ሰው የእኔ ደግሞ አንድ ሺህ ሰው አንድ ሺህ ሰው ሰብስክራይብ አንድ ሺህ ሰው ያስፈልገኛል። አንድ ሺህ ሰው ሰብስክራይብ ከጎን የምትከተሉኝ እኔን የምታዩኝ አንድ ሺህ ሰው ያስፈልገኛል ማለት ነው። በቃ ስያላችሁ ደግሞ በዚህ ቪዲዮ ደግሞ እንዲሁም አምስት ሺህ ሰው ያስፈልገኛል ሰብስክራይብ ማለት ነው። አምስት ሺህ ሰው እኔን የምትከተሉ፣ ኮሜንት ደግሞ ቢያንስ 200 ሰው

ለምባሌ መጽለት ካበዛሁባችሁ ለቃችሁ እንደምትሄዱ አንድ ሰብስክራይብ አድርጋችሁ እንደምትሄዱ አይ አም ሹር። ስለዚህ ቢያንስ አንድ ሺ ላይክ ሁለት መቶ ኮሜንት አንድ ሺ ላይክ አምስት ሺ ሰብስክራይብ አድርጉ አድርጉ። እንግዲህ እኔ የኢሳቅ አንድ ሺ መቶ ሺ ሲገባ ኬክ ልቆርጠ የተዘጋጀው የአክስት ልጅ ስለሆነ እናንተ ደግሞ የሰብስክራይብ ማለት አቃታችሁ ወይ ምን ምን ብላችሁ አችሁ። ስለዚህ ባይ ባይ ቻው ቻው፣ በሌላ እስከምንገናኝ ድረስ ሰላም ሁኑ። በተረፈ እወዳችኋለሁ፣ ሰብስክራይብ አድርጉኝ። ሌላ ምንም ምለው ነገር የለም። እወዳችኋለሁ፣ አመሰግናለሁ ስለምታበረታቱኝ። እስካሁን ድረስ የሱን ቪዲዮ ነው እየጫንኩ የነበረው። አሁን ቪዲዮ ግን ዛሬ አንዱ እለቃለሁ፣ ነገ አንዱ እለቃለሁ። ከነገ ወደ ደግሞ መግብ እየሰራሁ ሆነ እንደምታዩት ቤቱ የሚጸደ ነፍ ነው እያጸደውም ሆነ እለቀላችኋለሁ። ይ ማለት ነው። በተረፈ እወዳችኋለሁ። ቻ ሁሉን ላሳያቸው